ትቀርጻለች ይላል። ወልድ ስለዚህ ወልድ ማለት ምን ማለት ነው? ትርጉሙ ወልድ ምን ማለት ነው? ወንድ ልጅ ወንድ ልጅ ማለት ነው። ስለዚህ ማርያም የወለደችው ምንድን ነው? ወልድን ነው ወይስ አምላክን ነው ሲባል ወንድ ልጅ ነው የወለደችው። ይህ ይመስላል ባጭሩ። ማለት ወለት ማለትና ወልድ ማለት ልዩነታቸው እሱ ነው። ወልድ ማለት ወንድ ልጅ ማለት ነው። ወለት ማለት ደግሞ ሴት ልጅ ማለት ነው። የቡዳችሁ ግን ወልድ ማለት ልጅ ማለት ነው ይሏችኋል ልጅ ጥቅል ነው ለሁለትም ይሆናል ራስ ማለት ልጅ የሚለው አማርኛ ላይ አሻሚ ነው ሴት ልጅም ወንድ ልጅም ልጅ ነው የሚባለው እንደውም ሴት ልጅ ልጅት ነው የምትባለው እንደም አይታችሁ ከሆነ ወለተ ሀና ወለተ ማርያም ወለተ ሚካኤል ወለተ ገብርኤል ወለተ እግዚአብሔር ወለተ አቡነ አረጋዊ ሲባል ለሴት ሲሆን ነው ለወንድ ሲሆን ደግሞ ምን ይባላል ወልደ አማንኤል ወልደ ማርያም ወልደ ሚካኤል ወልደ እግዚአብሔር ሲባል ወልድ ማለት ወንድ ልጅ ማለት ባሪያ ሲሆን ደግሞ አመት ነው አመተ ማርያም አመተ ገብርኤል አመተ እግዚአብሔር ይሆናል ለሴት ሲሆን ሴት ባሪያ ማለት ነው ወንድ ሲሆን ደግሞ ገብረ ማርያም ገብረ ሚካኤል ገብረ መስቀል ገብረ ኢየሱስ ገብረ እግዚአብሔር ይባላል ይሄ ይመስላል አሚሮ ኢላሂ እንዴ ኡስታዚ፣ ታዲያ ወልድ ማለትም አብዮ የአብ ልጅ ቅድመ ዓለምም ጾታ ነበረው ማለት ያስችላል፣ እንደዛ ማለት እንችላለን? እንዴ የለም እኮ ነው ብዬ የምልህ፣ ከማርያም ነው የሚጀምረው። ከማርያም ነው የሚጀምረው ማለት ነው። እሱንም ማየት እንችላለን፣ ከፈለጉ ሲመጡ ማለት ነው። ኢንሻአላህ ገና መጀመራችን ነው። እሱንም ማለት ነበረም ካሉ ምን ሆኖ ነበር የሚኖሩ የነበረው? ልጅ ልጅነቱ የሚጀምረው ከማርያም ከሆነ ወልድ ወልድነቱ የሚጀምረው ከማርያም ከሆነ ከማርያም በፊት ካልነበረ ወልድ የሚባል ነገር የለም ማለት ነው። እሱ ነው ሙግታችን። ኢንሻላህ ሰፋ አድርገን እንመጣበታለን። አሁን ጀመር ነው ገና። አብልን ግልጽ ነው አሚሮ፣ በጣም አዲስ ነገር ነው። ወንድ ልጅ የሚያመልክ አለ ከመካከላችሁ ክርስቲያኖች? ወንድ ልጅ የሚያመልክ እስቲ ሙስሊሞች ጻፉልኝ፣ ወንድ ልጅ አላመልክም ብላችሁ። ወንድ ልጅ አላመልክም ብላችሁ ጻፉልኝ ሙስሊሞች። ወንድ ልጅ አላመልክም፣ ወንድ ልጅ አላመልክም ብላችሁ ጻፉልኝ። ተጽዕኖ አለ። በነገራችን ላይ ዝም ብሎ አይነት ቃል አይደለም፣ ወንድ ልጅ አላመልክም።